ፈረንጁ ረበት ማሙል ዛሬ ምን ቅማችሁ ነው የመጣችሁት? አብርሽ ያምን ቅመን የሚያስቅመን። ዛሬ እንግዲህ አብርሽ እንደምታዩት በሄርሜላ ጉዳይ ሊጠፋጠፍ ነው ማለት ነው። ሄርሜላን እንግዲህ አተንኩብኝ፣ የኔ ወርቅ የኔ ንግስት ናት ያስብላል ወኔው ማለት ነው። ተው እንጂ ተው። ለሩታ ምንድዛ አልተደባደብክም? እኔ በነገራችን ላይ አብርሽ ጥግ ድረስ ነው የሚመቸኝ። ለምን ታውቃላችሁ? የዋ ነው የሆነ ቦታ የሆነ ነገር ከጀመረ በቃ እዛችው ለሽ ነው ለጥ ነው። በቃ ከዛ ውስጥ መውጣት አይፈልግም። አሁን ከሄርሜላ ጋር የሌለ በቃ ተመቻችተዋል ትላላች። በሄርሜላ ጉዳይ የመጣ ጆሮ ይቆረጥ ነው። ሰላም ጤና ይስጥልኝ፣ እንደምቆያችሁ የኒው ቻናል ተከታታይ ሰላማችሁ ይብዛልኝ። የዛሬው የውሽሚቷ አስገራሚ ተግባር ነው ይላቸው የወጡት እንግዲህ ሄርሜላ ውሽማ ነች። ያው ሚሱማ ልትወልድ ትንሽ ቀርቧታል። ከህይወታቸው ውስጥ ውጪ ነው እንግዲህ እና ፈረንጁ እያደረጉ ያሉት እንግዲህ ከአብርሽ እና ሮታ ህይወት ውስጥ ውጭ ነው። ሄርሜላ ደግሞ አልወጣም ነው። በዚህ ጉዳይ ደግሞ አብርሽ ይመለከተኛል፣ እሷን አትንኩቤ ነው እያለ ያለው ግብ ግብ አብርሽ ደግሞ በጣም ግራ ገብቶታል። ማለት እንግዲህ ፈረንጁን ጓደኛው ነው፣ ሄርሜላም ውሽሚት ነች። ምን ማንን ማስቀየም እንዳለበት ግራ ተጋብቷል። አብርሽ ከጓደኛና ከውሽማ ውሽማ ይበልጣልና በጥፊ ያጋጨው። ያው ሄርሜላ እንዳለችው በህፃን ነበር ማስጠፈጥፋላለችም ፈረንጁ ጭራሽ ብዙ ምክንያት አለኝ ከሄርሜላ አላለም፣ እንዲህ ፈረንጁ ፈረንጁ ግን እንዴት ነው? አሀ ሄርሜላ እንግዲህ አብርሽ ጋር ስትሄድ ብቻ ነው ጨዋ የምትመስለው ዝምተኛ የምትመስለው እንጂ ሌላ ቦታ በጥባጭ ናት እያለ ነው ፈረንጁ። ምን አቃጠለ? አንተ ደግሞ አፈቀርካት እንዴ? ተረጋጋ። ኦኬ፣ በቴክስት ታስፈራረዋለች ሄርሜላ እና እንግዲህ ማን ነው ፈረንጁ ደግሞ ብር ስለሌለኝ ድሃ ነው ብላ ነው ወይ ምንድን ነው ነገሩ? ይቺ ሴት ብር ስላላት ነው ወይ ችግሯ ምንድን ነው? ማይገድነስ እስከዚህም ደረጃ ምን ተፈጠረ? የሚያስጠላት ክስት አንተ ነው የላክልኝ እንጂ እኔ አደልሁኝም። ፈረንጁ ደግሞ ወንድ አይደለ ጤም አለመኖሩን አት ውዶች፣ ወንድነቱ ብቻ በቂ ነው። በዚህ ልክ አፍሽን አትክፈች፣ ሴትዮዋለች ክብር ያለ ሰው ክብር ሚነካ ነገር እንድትናገርኝ አልፈልግም አለ ፈረንጁ። አካኪ ዘራፍ። አይ ዛሬ መጠፍጠፏ ነው ሄርሜላ ራሽ ሰካብሽ ነበረ ለአብርሽ ብዬ ነው አላለም? ወይ ጉድ! ይሄ ሰውዬ ከባድ ነው። መቅጠኑን አትይ። ወንድ ልጅ ለካ ጣጅ ነው የሚባለው እውነት ነው። በፈረንጅ እኳ አመንኩኝ። እንዳንተ ወንድ ልጅ አደለ እንደ ወንድ ልጅ ሆነ። እንዴት ነው ከሴት ጋር እንደዚ የምትጣለዋ አብርሽ? ለሴት ልጅ ክብር ስላለው ማለት ነው። አረ እሷ እኮ የምትልከው ቴክስት የወንድ ቴክስት ነው፣ ሴት አይደለችም። በጣም አስቀይመዋለች ማለት ነው ፈረንጁን ሌላና ግራት እሷን አለ አብርሽ። በመሃል ደሞ ፈረንጁ ምን አለ አንተ ለእሷ እያገዝክላት ነው ያላለም። ምን አይነቱ ነው ደሞ ይሄ ቢኒ? ደሞ አሽቃባጭ በመሃል ገባና የማይሆን ቴክስት ልካለታለች ምናምን ነገር። እሱ ደግሞ ምንም አላላትም። እሱ ምንም አላላትም። እንዴት ነው ሴት ልጅ ወንድ ጋር የማይሆን ቴክስት ያለ አንድ ምክንያት የምትልከው? አሽቃባጭ ደግሞ ይሄንኛው፣ አሽቃባጭ በቀበቶ ሄርሜላ ልትገረፍ ነው ብቻ ቂጧን ግረፋት ሌላ ቦታ እንዳትመታት እዛ ቦታ ብትመጣት አያማትም ብዬ ነው ኧረ ፈረንጅ ዋዛ አይደለም ተው እንጂ ተው እናንተ ተጋደሉ ሩታም እንደዛ አልተበሳጨችም ይሄ ሰውዬ ምን አናዶት ነው እንግዲህ ፈረንጁ ለአብርሽ ብዬ እንጂ አንቺን እጠፈጥፍሽ ነበር፣ ሲፈልግ ደግሞ እሰካብሽ ነበረ እያለ ነው። እንደገና ደግሞ ሄርሜላ እኔ ደግሞ አንተን በአብርሽ በኩል ስለማቅ ነው እንጂ አሳየህ ነበረ። ምንድን ነው የዚን ያክል ዛቻ? ተጠፋጠፉ ተጠፋጠፉ ተጠፋጠፉ። ኦኬ በሮታ በኩል ያለውን ነገር ለማስተካከል ነው ፈረንጁ ፍንፍን እያለ ያለው እና ይሄ ነገር ደግሞ ካልተስተካከለ ገልሻለሁ ምናምን ብሎ አስፈራርቷታል፣ ሄርሜላን ማለት ነው እንግዲህ ይሄ የዋዛ አይደለም። ይሄ ሰውዬ ሄርሜላ ግን እንደዚ ዙጡ ዙጥ ይቅርብሽ፣ አርፈሽ ተቀመጭ። እውነት ይሄ ከሰው ትዳር ውስጥ ውጪ ራስሽን አትጪ። ፈረንጁ እንዳዩት እና እንደተመለከትኩት የዋዛ አይደለም። እናንተ ሰዎች ግን ምን ሆናችሁ ነው እንደዚህ ተባላችሁ? እኮ እንዲህ ታዲያ አንተ ለራስ በቂ ከሆንክ ምን ሰው ትዳር ውስጥ ገብተክ ምን አፈታፈተክ ምን አሽቃባጭነት አደረገክ? ለራስ ብቁ ከሆንክ ፈረንጁ ከህይወቱ ውጭ ነው ያልናት ነው እያለ ያለው ቤኒ። አንተ ምናገባ አገባ ስለ አብርሽ? አብርሽ ነው ወሳኝ፣ ነው አብርሽ አለ የለ አብርሽ ስለሚፈልጋት ነው ከህይወቱ ያላስወጣት። ስለዚህ እናንተ ማን አሽቃባጭ ያደረጋችሁ፣ ማን አስፈራሪ ያደረጋችሁ? አብርሽ ስለፈልጋት ነው አጥብቆ ያዛት ሄርሜላን። ስለዚህ እናንተ ከህይወቱ ውጭ ብሎ እሷን የማስፈራራት ወይንም የመገላመት መብት የላችሁም። ጓደኛ ናችሁ። ጓደኛችሁ የሚወደውን ነገር የሚያስደስተውን ነገር ልትወዱለት ይገባል እንጂ እውነት እናንተ በኋላ አብርሽ ክብር ቢኖራችሁ ኖሮ አብርሽ ያመጣቸውን ሴቶች ታከብሩለት ነበረ። ለአብርሽ ክብር የላችሁም የጓደኝነት ስሜት የላችሁ። እኔ እንደተረዳሁትኝ ዝም ብላችሁ የራሳችሁን ስሜት ብቻ ነው የምታዳምጡት፣ እና ይሄ አጥጋቢ መልስ አይደለም አጥጋቢ ምክንያት አይደለም። ጀመር እኮ አብርሽ ራሱ ለእኔ ተዉት፣ እሱን ነገር ከህይወቱ ውጭ የምትሉትን ነገር ለእኔ ተዉት አለ። ቆራጣ አብርሽ አንበሳ ቀበቶ አንስቶ ሊገርፍ፣ አብርሽ ዞር በል፣ መገረፍ ካለባት ትገረፍ፣ ስርዓት የላትም። በየመሪያ አንተ ስርዓት አለ አንተ፣ በየመሪያ ተገረፍ። እሷን ለመግረፍ ከምትወጣጠር ፈረንጅ እኔ ማነኝ እያልክ ነው ይለዋል፣ አብርሽ እኔ ምንም አይደለሁ። አዎ አብርሽ፣ አንተ ፈረንጁን ግረፈው፣ የምር እሱ ነው መገረፍ ያለበት። አሽቃባጭ፣ አንተ የፈለግካትን ሴት እሱ ማን ነው ከልካ እያደረገው ሄርሜላ ትቢቷ ቀላል ሰው አደለችም እኔ እሱም በህፃን ነው ማስመተዋለች ኧረ ፈረንጁ ሞት ይሻላል ተዋርዳሃል እሷን በቀበቶ ልገርፍ ስትል እሷ አንተን በህፃን ነው የማታስገርፍክ በህይወት ራሱ የተቀመጥከው በአብርሃም በኩል ስለመጣ ነው በህፃን ሊነማስጠፍ በህፃን ሊያስጠፍጥበሽ ነው በህይወቱ የሚያልፈው ማለት ነው ወይ